ጭራሽ ተመችታኛለች ነው ያለው እኮ ጭራሽ። ብሩክ እውነትን ብልሃል ያልከው ነገር ደረሰው። እንኳን ጌታን ያለው ነገር ደረሰ። ሄሚ ተመችታኛለች። ለሄሚ ስሜት አለኝ። ሰላም ሰላም፣ ውድና የተከበራችሁ ውድቻና ቻናል የቤተሰቦች እንዴት ናችሁ? ባላችሁበት ቦታ ሰላማችሁ የብዛ። ቤተሰቦች ጌታም ዛሬ በጣም በጣም ነው ያስጠለኝ እግዚአብሔር እኔ አላውቅም። እነኚህ ልጆች መሀል የገባው ሰይጣን በኢየሱስም የተመታ ይሁን። አዎ ቤተሰቦች ውስጥ እየሳቀኝ አይደለም፣ እግዚአብሔርን በጥርስ ብቻ ነው። እውነቴ ነው የሚላችሁት። እግዚአብሔርን እንደ ምንድኖ ምንድኖ ፍጽ ዛሬ አንተ ልክ አደለም። ሁናሴ ነገሬ ልክ አደለህም። ምክንያቱም እነህ ሁለቱም ልጆች ጠርቴ ሳሆን አንተ ማስተራቅ የነበረብህ ሃይሚና ብሩክን ጠርቴ ነው ማስተራቅ

እንዴ አስሬ አንቺ ላይ ነው ሚሻሻው አንቺ ላይ ነው የሚቀራረበው ምንድን ነው ችግሩ አልገባኝም እንዴ ሄሚ ብሩክ እኮ ያለው ነገር ደረሰው እኮ ላንቺ እኮ ተመችቶኛለች ነው ያለው እኮ ጭራሽ እና አንቺ ሙነትም ሰላም ማኖር የምትፈልግ ከሆነ ብሩክና ሄሜ እውነት፣ ይሄ ልጅ እውነትም አዳንቺ የሆነ ነገር ወይም የሆነ ፍቅር አለ ወይ የሆነ ነገር አለ ብሎ ገልጾልሽ ብሩክና ሄሜ እንዳይገዳደሉ ወይም እንዲሞቱ ማትፈልግ ከሆነ ታረቁ፣ ከብሩክ አንድ ሆኑ። ጌታን ብሩክም ሰላም እንዲሆኑ ክስም እና ምናምን እንደሌላ ነገር እንዳይፈጥር የምትፈልግ ከሆነ ከዚች ልጅ አንደኛ ራቂ። ሁለተኛ ደረጃ ላይ ካላ ከብሩክ ሰላም ፍጠሩ። ብሩክ አሁን ይሄ ልጅ አንቺ አፈቅርሻለው ወይ ሌላ ስሜት አለኝ? በፍጹም አላስብም ጌታን ነው። በፍጹም እንዴ ለምንድነው ማትሰሙት? ለምንድነው ኦዴንስን ማታከብሩት? ለምንድነው ትን ይሄ ክብር የሌላችሁ ለኦዴንስ? አረ በኢየሱስ ክርስቶስም እንደ እናንተ አይነት ሰዎች እኔ ባይቦቴ ለጭ አይቻላቅም። እግዚአብሔር እናንተን ያወቁበት ቀን የተራገመ ነው። እውነቴ ነው ምላችሁት፣ አስረግጭ ልንገራችሁ፣ በጣም የተራገመ ቀን ገባችሁ። ወደ የተራገመ ቀን ማለት ነው። አዎ እንደዛ ነው። እናንተ ቤተሰብ ሲሳደብ እያያችሁ ዚም አንቺ እናትና እና ያንቺም እናት ሀይሚዬ፣ ብሩክም እናት ያንቺም እናትና አባት ወንድሞች ሁሉ እየተዘቀዘቀ እያየሽ ይሄን አክል ጊዜ ዝም ማለት በጣም ከባድ ነገር ነው። በጣም ማለት ነው። አንደኛ እንኳን ኦዲንስ ማከበር ይቅድባችሁ፣ ኦዲንስን እንኳን አታከብሩ። ምናልባት ለቤተሰቦች ክብር እላችሁ ለቤተሰቦቻችሁ ክብር እላችሁ ላይ ላይ እናቶቻችሁ ክብር የምር ነው የምላችሁት። ለቤተሰቦችና ለእናትና አባት ተሰቅጽቆ የሚታገኙት ብራችሁ ሆለ ጥንቅር ብሎ ይቅር እንዴ? ወር በወር የምትቆጥሩ ገንዘብ ነው እያዩ ያለችሁት። እያያችሁ ያላችሁት ወር በወር የምትቆጥሩ ብር ነው። አደ እናትሽ የብሩክ እናት ያንቺ እናትና አባት እዚህ ጋር እየተዘቀዘቁ እየተሳደቡ እግዚአብሔርም የማይሆን ስም እየተጠሩ አሉ። አባትና እናት ምንም ማየስ አላረጉ ነው እዚህ ከተዘቀዘቀና እየተዛደባ ያለው እያ ማን ነው ማን ሲው? አንቺና ብሩኬ፣ ሱሲና ዳኒ እናንተ አትሰሙም። ራቁ ስንል አትሰሙም። አንቺም እየሰማሽ አይደለም። ወደንሲ እውነት ሲነግርሽ ብዬ ዛሬ እንኳን ምን እንደማውራ አላውቅም። ሄሚ ሁለቱም ልጆች እንዲገዳደሉ የማትፈልግ ከሆነ ከዚች ልጅ ራቂ። በቃ መራቅ ነው ያለብሽ። ሄሚ እንደ ወይንት ድራማ ቤተሰቦች እንደዚህ እየሆኑ እንደ ድራማ ብትሰሩት እናንተ እና እናትና አባትሽ ሙሽዬን ይወዳታሉ እያል ቀደልኛ። ብሩክ ሄሚ ለቤተሰቦች ክብር ካለ ከዚች ልጅ ራቂ። ለቤተሰቦቻቸው ክብር ሲጡ እንካን እኛ በቃ መራሳት ነው ያለብን እኛ ገባችሁ አይደል? በጣም በጣም አበዛችሁ። እውነት በጣም ማለት ነው፣ እንደ በጣም ሁሉም ነገር በቃ ማሪ ራሱ ከበዛ በጣም ነው የሚመራው። የምር ነው የሚላችሁት። ማሪ ራሱ ዝም ብለን ከበለን ከበዛ በጣም በጣም ነው የሚመራው። አይጣፍጥም እኮ ገባችሁ አይደል? ሁሉም ነገር በቃ አይቴን፣ አይቴን፣ አይቴን፣ አይቴን ጭቅጭቃችሁ በጣም ሰለቸን ማለት ገባችሁ አይደል? ተረዳችሁኝ አይደል? ፍጽ ዛሬ እኮ አንተን እኔ አንድ ነገር ምናግብ ምፈልጉ እንደዚህ እና ሰዎች ጋር ሄሜና ቡሩኬ አትጥራ። ሄሜና ቡሩኬ የሚጠሩት ከካሜራ ጀርባ ችግራችን ጨርሱ። ዳኔ ጋር ደግሞ ቡሩኬን አታገናኙ። በቃ ሌላ ጸብ እንደፈጠሩ የምትፈልጉ። ይሄ ዳፋር ደግሞ ቁንጭ አንተ እንድሉ ማይደረስ ማም ወልድ። አሁን አንተ ዶንቆሮ ድንጋይ ራሲ መጀመሪያ ሚስቲኪን አክበር። ያ መዋል እንደ ይሄ ምን አይነት ቀን ይሁን! ይሄ ሴጣን ማለ የገባችው ምን አይነት ቀን ይሁን! እንደዚህ ነገር የተፈጠረው ምን አይነት ቀን ይሁን! ቤተሰቦች ምን አይነት ቀን ይሁን! የሀይሚና የብሩክ ማለ የገባው ሴጣን የሚወጣው ምን አይነት ቀን ይሁን! የሴት ሴጣን ነው የገባው፣ የወንድ ሴጣን ሳይሆን የገባው የሴት ሴጣን ነው። እውነቴ ነው የምላችሁት ያም የማይወጣው

ስለምን ይቅርታ ነው የሚታወሩት? እነሱ ህይወቱን ይኖሩ በቃ። ለምን ህይወታቸው ታሪካቸው ትኖሩም እንዴ? ብሩክና ይመ ታሪኮ ይኖሩ በቃ። አረብ ኢየሱስ ክርስቶስ ደሞ እንጂ ነግራ ገባኝ። በእውነት እግዚአብሔርን ግራ ነው የገባኝ እኔ። ሌላ ነገር ምንም አደለም እኮ ትን ጥየ የወለደች እናትና የወለደ አባት ክብር የሌላቸው ሰዎች ናቸው። እናንተ አስረግጭ ልንገራችሁ የወለደች እናትንም አባትንም ማታከብሩ ሰዎች ናቸው። ምንም ለእናትንም ለአባትንም ክብር አለምትሉት ውሸት ነው ውሸት ማለት ነው። ገባችሁ አይደል? እውነት ቢሆን ኖሮ እናትና አባት እዚህ ጋር ምንም ሳያውቁ ምንም ሜዳ ላይ ወጥቶ አንድ ቀን ክፉ ነገር ሳይናገሩ አንድ ቀን ምናልባት በድንገቴ ከመጡ እኛ ማሪቆን የሚወጡት እናትና አባቶች እየተሳደቡ እየተረገጡ ነው በእናንተ ምክንያት ማለት ነው። ለምን እናንተ እንደፈለጋ ይረገጥ እናንተ እንደፈለጋችሁ ተሳደባላችሁ ተሳደቡ ምን ችግር አለ ግን እናትና አባትና እናትና አባትን የሚሳደቡ ሰዎች እያያችሁ ዝም አሁን እናንተ ሜዳ ላይ ቲክቶክ ላይ ምን እየተፈጠረ ያለ አላወቃችሁ ማለት ነው አላወቃችሁ አረባካችሁ ማወቅም ድብና አድጋችሁ ነው የምታውቁት እናንተ እንኳን እንጂ እና ካናንተ ጅል የሚኒ ሚኒ ያልተማረ ጥልዝ ሞኝ ሰው ይሻላል ገባችሁ ዛሬ እንኳን በጣም ተናድጄ ነው ያወራሉ። ጅል ማለት ነው ዜሮ ክላስ ያልተማረ ጅል ጭንቅላት የሌለ ሰው ይሻላል ከናንተ። ገባችሁ አይደል? ጅሎች ናችሁ እናንቴ። በእውነቴ ነው እምላችሁት እኔ እንኳን ዛሬ በጣም ነው ሰለቻችሁኝ፣ በጣም ነው ያስጠላችሁኝ። እውነት በኢየሱስ ስም ምንድን ነው እንደ ዶሮ የመጣችሁ ቀን ሁሉ ጸብ። ዶሮ ናችሁ እናንቴ፣ ወይኔ አይጥ ናችሁ እንደ ወይ ወይ ደግመት አሁን አይጥ ደግመት፣ እንኳን አይጥን ካገኛ ሮጦ ይዞ ነው በቃ እምቢ ባለባት ቦታ ይዞ ነው እንደዛና እንደ እናንተ አይጥ እንደ እንደ ደግመት እንደ ዶሮ ናቸው በቃ ዶሮ ከዶሮ ጋር ከተገናኘ በቃ ዝም ብሎ ነው እኮ የሚደባደበው። ገባችሁ? እንደዛ ናቸው እናንተ ምንም ጭንቅላት የሌላችሁ ማለት ነው። በቃ እናንተ ቆማችሁ ማየት ብቻ ነው የሚታወቁት። አንደኛ ደግሞ በቃ